በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ላይ የጥላት ኃይል ልክ እንደደረቀ ዛፍ ቅጠል ረግፎ ውሏል። በዛሬ ውጊያ ከአንድ መቶ በላይ የብልጽግና ወታደሮች በተገደሉበት በዚህ ውጊያ አንድ ኦራል ሙሉ በሙሉ መውደሙ ታውቋል። አገዛዙ የተረፉ መሳሪያዎቹ እንዳይማረኩ ይዞ ሲሸሽ የነበረበት ሲኖትራከርም ሙሉ በሙሉ መውደሙ ተሰምቷል። ጎጃም ዛሬ ያን መራርና ኃያል ክንዱን በጥላት ላይ አሳርፎ ውሏል። ዝርዝር መረጃውን አጠራቅረን ይዘነዋል። ተደምጡታላችሁም። በሌላኛው መረጃችን ሶስት የወረዳ አመራሮች መኮብለላቸው ተሰምቷል። በጎንደር ሶስት የወረዳ አመራሮች ከዚህ በላይ ሕዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በሚል ኃላፊነታቸውን ጥለው መኮብለላቸው ነው የተሰማው። በዝርዝር ታደምጡታላችሁ። የአማራ ፋናው ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ወደ ኦሮሚያ ክልል ሰርጎ በመግባት የተሳካ ኦፕሬሽን መፈጸሙ ተሰምቷል። ከዚህ በኋላ የጦር ሜዳው አማራ ክልል መሆኑ እያበቃለት ይመስላል። ላለፉት ዓመታት ጦርነቱ አማራ ክልል ላይ ሲካሄድ ነበር። አሁን ግን ፋኖ የጦርነቱን እቅድና ስትራቴጂ በመቀየር ወደ ኦሮሚያ ክልል እያስገባው ይመስላል። በዚህም የጦር አማካሪውን ብርጋዴር ጀኔራል ተፈራ ማሞን እያደረገው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወደ ኦሮሚያ ክልል ሰርጎ በመግባት ስኬታማ ኦፕሬሽን መፈጸሙን አስታውቋል። መረጃውን በዝርዝር ትዘምታላቸው። በሌላ ኛው መረጃችን የጌራና ባለሸረጡ ክፍለ ጦር አናበስቶች በጥናት ላይ ከባድ ጥቃት በመሰንዘር ድል ተቀዳጅተው መዋላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጥና ምኒልክ ዕዝ የምስራቅ አማራ ኮራንድ ባለሸረጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 32 ልዩ ቦታው ከለቦና ጃሮታ ተብሎ በሚጠሩ ሶስት ቦታዎች ላይ በፈጸመው ጥቃት በርካታ አገዛዙ ወታደሮች መገደላቸውንና በርካቶችም መቁሰላቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን፣ እንደምንዋላችሁ፣ እንደምናመሻችሁ የዛሬ ጥቅምት 23 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉ። አብራችሁን ቆዩ።